በዚህ ሰዓት የተለያዩ መረጃዎችን ይዣለው ከያስኳቸው መረጃዎች መካከል ውጊያው በአየር ኃይልም በመካናይዝድም በምድር ጦርም በኮማንዶም ነው እየተደረገ ያለው። ይሄ ጦርነት ከጠላት ከውጭ ወራሪ ጋር ነው እንጂ አንድ መንግስት በራሱ ህዝብ ላይ የሚያደርገው አይመስልም የሚለውን አስተያየት አድማጅ ተመልካቾች አድርሰዋል። ይሄ ከግንባር መረጃ አንዱ ነው። እንዲሁም ደግሞ ዛሬ ህወሓት በሁለት አቅጣጫዎች ወደ አማራ ክልልና ወደ አፋር ክልል ኃይል አስጠግቷል። የጦር መሳሪያና ኃይል አስጠግቷል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ ከግንባር መረጃዎቻችን መካከል የምነግራችሁ ይሆናሉ። በአሩሲ ያለውን ማጠቃላይ ሁኔታ በተመለከተና ሌሎች የጥንቃቄና የግንባር መረጃዎችን በቅደም ተከተል አሰናድቻለሁ ወደ እናንተ የማደርሳቸው ይሆናል። እናንተ አብራችሁ ስትቆዩ ሀሳብ አስተይ ቢኖራችሁ፣ እንደዚሁ ጥቆማን ቢኖራችሁ ጥቆማ ዜናችን ሜልዶት ኮም ላይ ልትልኩልኝ ትችላላችሁ። ብዙዎቻችሁ ጥቆማዎቻችሁን ሀሳቦቻችሁን እየላካችሁን ነው የምትገኙት። አመሰግናለሁ። ከአቀራረብ አንጻር የጊዜ ሁኔታን ግምት ውስጥ በማስገባት ፈጠን ፈጠን ቢባልና አቅርቦት በዛ መንገድ ዋና ዋና መረጃዎቹን ቶሎ ቶሎ ሰምተን ወደ ስራችን ብንሄድ የሚለውን ተመልክቻለሁ። ያው እንግዲህ በዚህ በኩልም ያው እንደ ዋና ስራ ሆኖ ነው እነዚህ ዝርዝር መረጃዎች የግንባር ሪፖርቶች እየቀረቡ ያሉት። ካላችሁ ጊዜና ካለው ሁኔታ አንጻር እንዲሁም ደግሞ ከብዙ ሚዲያዎች መርጣችሁ እውነተኛ መረጃ እናገኛለን ብላችሁ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። እኔም ይህንን ግምት ውስጥ በማስገባት ከየአካባቢው እውነተኛ ትክክለኛ እውነትን ከምንጩ የሆኑ መረጃዎችን አደርሳችኋለሁ። ከአስተያየቶቻችሁ መካከል በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ ዞን ያለውን አጠቃላይ ሁኔታ በተመለከተ የጸጥታ ኃይል ስምሪትና ሌሎች ጉዳዮች በተመለከተ በዞኑ የሚገኙ የፖሊስ አባላት በአማራ ብሔራዊ ክልላዊ መንግስት እንግዲህ ኦሮሞ ብሔረሰብ አስተዳደር ዞን ውስጥ ሆነው የክልሉ አንድ ዞን ቢሆንም ግን አሁን ከመለያቸው ላይ የፖሊስ አባላቱ የአባገዳን ምልክቶች አድርገው ይሄዳሉ። ይሄ ኦሮሚያ ክልል የሚያደርጓቸውን ምልክቶች አድርጋሉ። ይሄ ምን እያለማመዱን ነው? በአማራ ክልል ስር ያለ ዞን የሌላ አርማ መጠቀም ይችላል ወይ? ይሄ ከሕግም ከአስተዳደርም ከሚሊተሪም እንዲሁም ደግሞ ከፖሊስ ምሪት አንጻር ምን እያለማመዱን ነው የሚል ምልከታ አድሷል። ያው እንግዲህ ይሄ ዞን አንዱ ይሄ ዞን በዚህ ቀጠና ጊዜውን ጠብቆ እንደ ፈንጅ የሚፈነዳ ህወሓትን ሙረራ ሲያደርግ እንዲሁም ደግሞ የብሔረሰብና በአማራ ክልል ውስጥ ያለውን የኃይል ሚዛን ሲቆጣጠርበት የቆየው አካባቢ አሁን ደግሞ የኦሮሞ ፖለቲከኞች ይህንን መልካም አጋጣሚ በመጠቀም በመንግስት መዋቅር ውስጥም በመንግስት መዋቅር ውጭ ያሉትም የሰሜን ኦሮሚያ እያሉ የፕሮጀክት የአማራ ክልልን ውስጣዊ ሁኔታ ለመቆጣጠር የሚሞክሩበት ዞን ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በቦታው ሂዶ ያደረጋቸውን ንግግሮች በተመለከተ ፖለቲካዊ አንድምታዎቹን በወቅቱ አድርሻችኋለሁ። እንግዲህ አብይ አህመድ የተለያዩ አዳዲስ ትርክቶችን ነው ፈጥሮ የሄደው። በኦሮሞኛ ያደረጋቸው ንግግሮች በተለይ እንግዲህ ትርክቶችን የአዳዲስ ትርክቶችን የፈጠሩ እንደሆኑ ነው። እንግዲህ የራሱን ከአማራ ህዝብ እንዲነጥልና አካባቢው ላይ የኦሮሞ የስሜን ኦሮሚያ የነሱ ፕሮጀክት የአክራሪ ብሔርተኝነት ባህርያት እና አሁንም የብሔር ትርክትና ግንኙነታቸው ለኦሮሞ ፖለቲካ እና ኃይል ሚዛን በሚያስጠብቅ መንገድ ነው ንግግር ተናግሮ ሄደው። ይህን አድርሳችሁኛል። ቀላል ጉዳይ አይደለም። ሌላው የራያ ህዝብ እንዴት ራሱን ለምን ከህዋት ጥቃት አይከላከልም የሚለው በየቀኑ በዓለማጣ ከተማ የሚፈጸሙ ግፍና ሰቆቃዎችን በተመለከተ ከሚደርሱ መረጃዎች አንጻር በመነሳት የማንነት አስመላሽ ኮሚቴዎቹ ለምን ወጣቱ ራሱን እና ህዝቡን እንዲጠብቅና እንዲያደራጅ አላደረጉም? የራያ ህዝብ እንዴት ራሱን ከህዋት ቡድን ተደራጅቶ መከላከል አቃተው? ከወለጋ አማራ ሌላው አካባቢ ከሚኖረው አማራ ለምን አይማርም? በሃይማኖት ተቋማት ውስጥ በሃይማኖት አባቶች፣ በህዝቡ መገልገያ ተቋማት እና በሙያተኞች ላይ የህወሀት ታጣቂዎች ግፍ፣ በደል፣ ወንጀል ሲፈጽሙ ህዝቡ ለምን ዝም ይላል? ሁሉም ነግ በእኔ ብሎ በጋራ መቀናጀት እና መተባበር ካልቻለ ማንነቱን ወሰኑን ማስከበር አለበት። ይህንን ማድረግ ካልቻለ የነገው ይብሳል የሚል አስተያየት አድርሳቸዋል። ያው እንግዲህ ለብዙ ጊዜ ከሚዲያም እንዲሁም ደግሞ የህወሀትን መዳከም ተከትሎ ጠፍተው የነበሩ ስድቦች አሉ። የህዋት ታጣቂዎች የህወሓት ካድሬዎች በዘፈኖቻቸው ታጋይ እንበር ተጋዳ ላይ በሚለው ጭፈራቸው ውስጥ በተደጋጋሚ አማራን የሚያንቋሽሽ ስድባላቸው ይህንን ነው። ሰሞኑን ዶክተሮቹ እየተሰደቡት ይህን የሰሙ ናቸው። ሌላው ጠቅለል ያለ አጠቃላይ ያለውን ቀውስ በተለይ በአማራ ላይ ያለውን ቀውስ በሚያስታውስ ሁኔታ ደግሞ የቀድሞው የኦነግ ከፍተኛ መሪ አሁን በብልጽግና ኦህደድ ብልጽግና አምባሳደር ተደርገው በሳውዲ አረቢያ ተሾመው የነበሩት አምባሳደር በሳውዲ አረቢያ ሪያድ ከተማ የተናገሩትን ንግግር አጠቃላይ ሁኔታውን በሙሉ የሚገልጽ አጭር መልዕክትም አድርሳችኋለሁ። ኦሮሚያን ስናዋልድ የአማራ ደም መፍሰሱ ግድ ነው። ኦሮሚያ የምትባል ሀገር በማዋለድ ላይ ነን። በወለድ ጊዜ ደም መፍሰስ ግድ ነው። እናም ትኩረታችን ለሚፈሰው የአማራ ደም ሳይሆን ለሚወለደው የኦሮሞ ልጅ ወይም ደግሞ ለምትወለደው ኦሮሚያ ነው። ይሄ መቼም የማናገኘው የመጨረሻ እድላችን ነው። ጊዜ ለመግዛት በመላው ኢትዮጵያ የጭፍጨፋ ግድያ በየቀኑ አጀንዳ መስጠታችን አጠናክረን እንቀጥልበታለን። ምክንያቱም ደም ሳይፈስ የተመሰረተ ሀገርም የተመሰረተ መንግስትም የለም። በመላ ሀገሪቱ የተወሰዱ ብቻ ሳይሆኑ የኦሮሚያ ለምትባል ለመመስረት አስፈላጊ ናቸው የተባሉ ቦታዎች ሁሉ ወደ ታላቋ ኦሮሚያ ይጠቃልላሉ። ከሞያሌ እስከ ራያ ድረስ ታላቋን ኦሮሚያ ትመሰረታለች። ይህንን ለማድረግ የቤት ስራችን ሰርተን ጨርሰናል። በአፋር በኩል የተጀመረ ፕሮጀክት አለ፣ እሱንም በድል እናጠናቅቃለን። የሰሜኑን ፊውዳል እርስ በርሱ እንዲገዳደል አድርገነዋል። ይህ ንግግር እንግዲህ የሌንጮ ባቲ ሪያድ ለሚኖሩ የኦሮሞ ተወላጆች ኖቨምበር 18 2023 የተናገረው ነው። ሳውዲ አረቢያ ሪያድ፣ ሌንጮ ባቲ ሪያድ የተናገረው ንግግር ነው። ይህንን ንግግር የላኩልኝ አድማጅ ተመልካች አመሰግናለሁ። ከዚህ አንጻር አጠቃላይ የሚታየው ቀውስ ወደየት እየሄድ ነው የሚለው ጉዳይ እንግዲህ በደንብ የሚታይ ነው። ወደ መረጃዎቹ ሲሄድ ወደ ዝርዝር የግንባር መረጃዎች ይገባለው ፋኖ ምርኮኛ የመንግስት ወታደሮችን ዓለም አቀፍ ማህበረሰብ እንዲቀበለው ጥሪ አቅርቧል። በወሎ ቀጠናዎች በዘመቻ አደማሌ ወይም ደግሞ ዘመቻ ባናደው የተማረኩ የመንግስት ወታደሮች እና ወታደራዊ መኮንኖችን ጨምሮ በፋኖ እጅ የሚገኙ በርካታ ወታደሮች እንዳሉ ነው መግለጫው እያመላከተው። በሰሜን ወሎ አይና ቡግና ወረዳ በተፈጸመ ድሮን ጥቃት የ12ተኛ ፍለጦር ምክትል አዛዥ ኮሎኔል ዘሪሁን ማሙየን ጨምሮ በርካታ ምርኮኞች መገደላቸውንም እንደዚሁ ገልጿል መግለጫው በከባድ ጉዳትም ደርሶባቸዋል። ህዳር 10 2018 ዓም ከሁለት ቀናት በፊት በቡግና ወረዳ ቋሮ በተባለ ቦታ በተፈጸመ ተከታታይ እና ተደጋጋሚ ድሮን ድብደባ ነው ጉዳት የደረሰው ኮሎኔል ዘሪሁን ማሞየንና ሌሎች ምርኮኞች እንዲሁም ደግሞ ያደሩበት ቤት የባለቤቶቹ ማለት ነው። እነዚህን ጨምሮ እንግዲህ በድሮን ጥቃቱ ሞትና ቆስለኛ ሆነዋል። በድሮን ጥቃቱ ተገድለዋል፣ ቆስለዋል፣ ቤትና ንብረትም ወድሟል። ይሄ የተፈጸመው በሰሜን ወሎ አይና ቡግና ወረዳ ብርኳኳ ተብሎ በሚጠራ ቀበሌ ላይ የተፈጸመ የድሮን ጥቃት ነው። ይህን እንግዲህ በፋኖጅ ይገኙ የነበሩ የቀድሞ አስራ ሁለተኛ ክፍለ ጦር ምክትል አዛዥ ኮሎኔሉ እንግዲህ ሰሜን ወሎ ስታይሽ ከተማ በነበረው ውጊያ ነው በፋኖ የተማረኩት። አሁን በመንግስት በራሱ በድሮን ጥቃት መገደላቸው ነው ፋኖ የገለጸው። ከዚህ በመነሳት ቀጣይም ሌሎች ምርኮኞች ላይ ተመሳሳይ የአየር ጥቃትና የመንግስት ጥቃት ሊፈጸም ስለሚችል ቀይ መስቀልና ዓለማቀፉ ማህበረሰብ ምርኮኞቹን እንዲቀበሉና በዚህም በባለፈው እንዳደረጉት ይህንን ስምሬት እንዲወስዱ ጠይቋል። በአማራ ፋኖ ይህንን ያስተላለፈው ምን ይልከዝ ነው በአለም አቀፍ ማህበረሰብ ጥሪውን ባስተላለፈበት መግለጫው ምን ይልከዝ አለም አቀፍ ጥሪውን ሲያቀርብ እንግዲህ ባለፈውም ለቀይ መስቀል የመንግስት ወታደሮችን በምርኮ ተይዘው የነበሩ በተለይ ሰሜን ወሎ ግዳን ወረዳ ወንዳች ተብሎ የሚጠራ ወታደራዊ ካምፕ በተጠቃበት ጊዜ ተይዘው የነበሩ ወታደሮችን ማስረከቡና አስራ ስድስት ወታደሮች ወደ ቤተሰቦቻቸው በቀይ መስቀል አማካኝነት መመለሳቸው ይታወቃል። ሌላው በውጭ እንግዲህ አሁን ያ እየተፈጸመ ያለውን ጥቃት በተመለከተ በውጭ የሚገኙ ኢትዮጵያን በተለይ በጀርመን ታላቅ የተቃውሞ ሰልፍ ማዘጋጀታቸው ነው የታወቀው። በጀርመን በርሊን ከተማ የፊታችን ህዳር 17 2018 በሚዘጋጀው ሰልፍ ላይ በኢትዮጵያ በተለያዩ አካባቢዎች በአማራ ክልል በተለይ እና በአሩሲ በኦርቶዶክስ እምነት ተከታዮች ያነጣጠረውን ጥቃትን ለማውገዝ በህዝብ ላይ እየተከፈተውን የዘር ማጥፋት ጦርነት እና ፋሽታዊ ድርጊት ለማውገዝ አለም እንዲመለከተው እና አብይ አህመድ ላይ የውጭ ሀገራት መንግስታት ጫና እንዲያደርጉ ለማጋለጥ ያሰበ ፕሮግራም ነው። በዚህ ፕሮግራም ላይ ከማውገዝ ባሻገር እንግዲህ በድምፅ ለመሆንና እንደዚሁም ደግሞ ድምፅ አልባ ለሆኑ ፍትህ ለሚፈልጉ ወገኖች ድምፅ ለማሰማት ነው ይሄ ፕሮግራም እየተዘጋጀው ሁሉም በአካባቢው እንግዲህ በጀርመን እንዲሁም ደግሞ በአውሮፓ የሚገኙ በዚህ እንዲሳተፉ ጥሪ መቅረቡን የወጣው መርሃ ግብር እያሳያል። ወደ አሮሲ ስንመለስ ወደ ኦሮሚያ ክልል በአሮሲ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጭፍጨፋ እንደገና ተጠናክሮ ቀጥሏል። ከህዳር ስምንት እስከ ህዳር ዘጠኝ ባለፉት ሶስት ቀናት ማለት ነው እንግዲህ በዚህ ቁጥራቸው ወር ያልታወቁ የኦርቶዶክስ እምነት ተከታዮች በምስራቅ አሮሲ ሮቢ ወረዳ ሲገደሉ፣ እንደዚሁ ደግሞ ቁጥራቸው ያልታወቀም ታግተው ተወስደዋል። ቤት ንብረታቸውም ወድሟል። እንደ መረጃ ምንጮቹ አሮሲ ሮቢ ወረዳ እንዴቶ ቀበሌ በእርሻ ስራ ላይ እየነበሩ ጭንብል በለበሱ ታጣቂዎች ታፍነው እየተወሰዱ ሰለሞን ተፈሪ፣ ቢሻው ካሳ፣ ቡሊ ካሳ ቡሊ መኩሪያን ጨምሮ አበራሽ ታደሰ፣ መስተዋት ንጉሱ፣ ግርማ ገብሬን ጨምሮ እነዚህ ከእርሻ ስራ ከአውድማ እህል እየወቁ በለበት ሰዓት ተይዘው የተወሰዱ ናቸው። እነዚህ ጭንብል የለበሱ ታጣቂዎች ወስደዋቸዋል። ቤት ንብረታቸውንም ሙሉ በሙሉ አውድመዋል፣ አቃጥለዋል። ከዚህ ባሻገር እንደዚሁ ከዚህ ባሻገር ንብረታቸው ደግሞ ሙሉ በሙሉ እንዲወድም የተደረጉት ቀሲስ በቀለ ተክለ ማርያም፣ ዱባለ ተክለ ማርያም እንዲሁም ደግሞ አለሙ ቅጣው፣ ተስፋዬ ቅጣውን ጨምሮ ሌሎች በዚህ በስማቸው ያልተዘረዘሩትም ንብረታቸው ወድሟል። በዚሁ በሮቢ ወረዳ የሚገኙ ሰላሳ አንድ አብያተ ክርስቲያናት ምእመናን፣ ካህናት፣ አገልጋዮች የከፋ ችግር ላይ መሆናቸውንም እንደዚሁ መረጃ ምንጮቹ ገልጸዋል። የብልጽግና አክራሪ የአካባቢው መዋቅሮች በቀጥታና በተዘዋዋሪ በእነዚህ ጥቃቶች ላይ እጃቸው አለበት። በዚህ ወረዳ 1612 የኦርቶዶክስ እምነት ተከታዮች ከህዳር 7 ጀምሮ ባለፉት አምስት ቀናት ተፈናቅለዋል። እንግዲህ ከተፈናቀሉባቸው ቀናቶች መካከል ቦታዎች መካከል እንደቶ ሲቤ፣ መራሮ ተብለው የሚጠሩ አካባቢዎች እንግዲህ ወደ 1600 የሚደርሱ የአካባቢው የኦርቶዶክስ እምነት ተከታዮች ተፈናቅለው ወደ ወረዳው ዋና ከተማ ገብተዋል። ከለላም ጥበቃም እየተደረገላቸው እንዳልሆነ ነው ጉዳዩ የሚያሳየው። ወደ ወለጋ የሚወስደን መረጃ ላስከትል። በዚሁ በኦሮሚያ ክልል በሆሩጉዱ ወለጋ አቢደንጎር ወረዳ ዋንጭ ቀበሌ የተጀመረው ውጊያ አራተኛ ቀኑን ይዟል። አድማሱን አስፍቶ ጦርነቱ በተለያዩ አካባቢዎችም እንደዚሁ ቀጥሏል። አየር ኃይል ጭምር ተዋጊ ሄሊኮፕተሮች እና ሰው አልባ ድሮኖች ተሰማርተዋል። የኔትወርክ አገልግሎት እንደዚሁ ተቋርጧል። ብዙ ቦታዎች የኔትወርክ አገልግሎት ተቋርጧል፣ የስልክ አገልግሎትም የለም። የድሮን ቅኝቱና ሰሳው ለሁለተኛ ቀን የቀጠለ ሲሆን በተለይ ባቢ ደንጎሮ ጊዳ አያና ወረዳ፣ ሲቡ ስሬ ወረዳዎች ጨምሮ በምስራቅ ወለጋና በሆሮ ጉዱሩ ወለጋ አምስት ኩታገጠም ወረዳዎች ላይ ነው ተዋጊ ሄሊኮፕተሮች እና ድሮኖች እያንዣበቡ ያሉት። ውባንጭ ከተማ በእንግዲህ ህፃናትና እናቶችን ጭምር ተይዘው ወደ ወታደራዊ ካምፕ ከተወሰዱ በኋላ የተገደሉ ስለመኖራቸውና እስካሁን ያሉበት ያልታወቀ መኖሩን የመረጃ ምንጮች ገልጸዋል። ከአራት ቀናት በፊት በ22 ወታደራዊ ተሽከርካሪዎች ተጭኖ የገባው የመንግስት ኃይል ጉዳት ካስተናገደ በኋላ ተጨማሪ ኃይል ከሉጎ ጉዳያ ቢላ ከቱሉ ዋዩ ከቱሉ ጋና እና ከተለያዩ አካባቢዎች አራት ዙ 23ን የያዘ ተጨማሪ ኃይል እና መካናይዝድ ወደ አካባቢው ስለመግባቱ መረጃዎች ጠቁመዋል። አሁን በአራት ወረዳዎች ያለው ሁኔታ እጅግ አስፈሪ ነው የሚሉት የመረጃ ምንጮች፣ ከመሬት እግረኛና ኮማንዶ እንዲሁም ደግሞ የኦሮሚያ ክልል አምስቱም የጸጥታ አደረጃጀት፣ ከሰማይ ደግሞ ተዋጊ ሄሊኮፕተርና ድሮኖች በአካባቢው ይታያሉ። ይሄ ከራስ ህዝብ ጋር ያውም ደግሞ ስጥቅ ፍታ በሚል በገበሬ ላይ የሚደረግ ዘመቻ ሳይሆን ከባድ ወረራና ሀገርን አደጋ ላይ ከጣለ የውጭ ጠላት ጋር የሚደረግ ጦርነት ነው የሚመስለው ሲሉ የጉዳዩን ሁኔታ በተመለከተ በዚህ መንገድ ገልጸዋል። ከዚህ ጋር በተያያዘ እንደዚሁ ሊሙ ገሊላ ተብሎ የሚጠራው ወረዳም የብልጽግና ባለስልጣናትም እንደዚሁ መያዛቸው ተገልጿል። የአራት የወረዳው የብልጽግና ባለስልጣናት ተይዘዋል ነው እየተባለው። በዚህ አካባቢ ያለው ሁኔታ አጠቃላይ እንግዲህ ገለጻ ለማድረግ በዚህ አካባቢ እየተፈጸመ ያለው ግፍና ሰቆቃ ተከትሎ በአካባቢ የሚገኙ አርሶ አደሮች ራሳቸውን አደራጅተው ትጥቅ ላላው መፍታት የሚያደርጉት ጥረት እንጂ የተለየ መንግስት የመሆን ወይም ደግሞ በሌሎቹ ላይ ጫና የማድረስ ወይም ደግሞ መንግስትን አስቦ ተዘጋጅቶ የመውጋት ጉዳይ እንዳልሆኑ ሊታወቅ ይገባዋል። መንግስት ግን በተቃራኒው አርሰን እንብላ፣ ጥበቃ ይደረግልን፣ መሳሪያችን አትጠቁን፣ መሳሪያችን ከወሰዳችሁ እንኳ መንግስት ይጠብቀን በሚል በተደጋጋሚ አምስት ስድስት ዙር ትጥቃቸውን ለመንግስት ለመከላከያ አስረክበው ከዛ በኋላ ህጻናትና ሴቶች ሳይቀር በታጣቂዎች እንዲሁም ደግሞ በኦሮሚያ የጸጥታ ሰዎች ተጨፈጨፉ። ሰዎች ከዛ በኋላ ትምህርት ወስደው ትጥቃን ፈታን ማለታቸው እንጂ በሌላው አካባቢ እንዳለው የፖለቲካ ጥያቄ ይዞ መንግስትን የመገልበጥ ወይም ደግሞ በመንግስት ላይ እንደዚሁ የማመፅ ጉዳይ እንዳልሆነ ተደርጎ በደም መታየት አለበት። የሰብአዊ መድረቶችም፣ ሚዲያዎችም፣ የመረጃ የሚከታተሉ ሌሎችን ጉዳዮች በዚህ አንጻር የሚታይ አርሰን እንብላ፣ ሰርተን እንብላ፣ ትጥቃችን መንግስት እፈልገዋለሁ ካለ እንሰጠዋለን ግን መንግስት ሊጠብቀን ይገባል። ከአሁን በፊት መሳሪያዎቻችን ትጥቆቻቸውን አስረክበን ግን መንግስት አልጠበቀንም። በሺ የሚቆጠሩ ሰዎች ናቸው የተጨፈጨፉት። ስለዚህ መንግስት የማይጠብቀን ከሆነ ደግሞ ራሳችን የገዛነውን መሳሪያ ራሳችንን እንጠብቅበታለን የሚል አቋም የያዙ ገበሬዎች ናቸው። ከዛ የተለየ ነገር የላቸውም። ሆኖም ግን ሽመልስ አብድሳ በተደጋጋሚ በሚያደርጉት ቅስቀሳ ምክንያት እንግዲህ መንግስት አየር ኃይልም መካናይዝድም ኮማንዶም የምድር ጦርም የአየር ኃይል ማሰማርቶ ነው ይህንን እያደረገ ያለው ወለጋ አካባቢ ያለው ሁኔታ ይህን ነው። ይመስለው ጉዳዩ ውስብስብ መሆኑን ነው የሚገለጸው። በዚህ መካከል እንግዲህ ራሳቸውን ለመከላከል የሚዝንቀሳቀሱ አርሶ አድሮችን በተለያየ መንገድ በመፈረጅ እንዲሁም ደግሞ ስም በመስጠት የሚደረገው ጭፍጨፋም እንደቀጠለ ነው። ሌላው ከዚህ ጋር በተያያዘ የጥንቃቄ መልእክትም አለ። በአማራ ክልል የግል መሳሪያ እና ትጥቅላላቸው አርሶ አድሮች። የሚደርስ ማስጠንቀቂያ ነው የተባለው። ይሄ መረጃ አሁን ብልጽግና ገበሬው ራሱ በራሱ ገንዘብ የገዛውን መሳሪያ እየመንጠቅ እቅድ ይዞ በስፋት እየተንቀሳቀሰ ነው። የዚህ እቅድና ንጥቂያ ዝርፊያ፣ ወይ ደግሞ ትጥቅ ማስፈታት ዋና አላማው ብልጽግና በአማራ ክልል በሌሎችም አካባቢዎች እያደረገ ነው። በአማራ ክልል በብልጽግና ለሚያሰለጥነው ከሩብ ሚሊዮን በላይ የሚሊሻና ሰላም አስከባሪ ፓራ ኮማንዶ ከፍተኛ የሆነ የትጥቅ የትጥቅ ችግር ስለገጠመው ገበሬውን ትጥቅ እየነጠቀ ለሚሊሻ ለማስታጠቅ ነው። ይህንን እቅድ ይዞ እየተንቀሳቀሰ ያለው የሚሉት ሚሊሻ አካባቢ ያለው የመረጃ ምንጮች። ለዚህ ደግሞ ትጥቅ ለማስወረድ በሴቶችና በህፃናት ላይ ጭምር ኢሰብአዊ ድርጊቶች ይፈጸማሉ እየተፈጸሙ ይገኛሉ። ይህንን በተመለከተ በተለያዩ አካባቢዎች ከዚህ ጋር በተያያዘ ትጥቅ እየተነጠቀ ባለባቸው አካባቢዎች መካከል በጎንደር ቀጠና መተማ፣ ምስራቅ ደንቢያ፣ በለሳ፣ ጋይንት፣ ምዕራብ ደንቢያ፣ አለፋጣ፣ ቁሳ፣ ቋራ፣ በጎጃም ደጋዳሞት፣ ሸበል በረንታ፣ በወሎ ላስታ፣ ራያ ቆቦ፣ በሸዋ ይፋት፣ መራቤቴ፣ ምንጃርና የተለያዩ አካባቢዎች ይሄ ዘመቻ ተጀምሯል። በዚህ ሳምንት ብቻ በእነዚህ አካባቢዎች አምስት መቶ አስራ አራት አርሶ አደሮች የራሳቸው መሳሪያ ተነጥቀዋል ከነዚህ ውስጥ እንግዲህ አስራ አንዱ የሚሆኑ ተታኩሰው ህይወታቸው አልፏል ተገድለዋል ዘጠኝ የሚሆኑት ደግሞ ቆስለዋል በዚህ መንገድ ነው እንግዲህ ህፃናትና ሴቶችን ጭምር እየያዘ ብልጽግና መሳሪያዎችን እየወሰደ ለሚሊሻ ለማስታጠቅ እየተንቀሳቀሰ የሚገኘው ይህንን ለማድረግ ደግሞ ኦፕሬሽን ለሚሰራው መከላከያና አድመ ብተና መረጃ የሚሰጡ ሚሊሻዎች የብልጽግና ካድሬዎች ናቸው መሳሪያ ያላቸውና የሌላቸውን ሰዎች እንዲሁም ደግሞ ዘመቻዎችን መኖሪያ ቤቶችን ጥቆማ የሚሰጡት ለዚህ ነው። ለዚህ ጥንቃቄ ጥሪ እንግዲህ ቀርቧል ከየአካባቢው ሌላው ሁለተኛ ጥንቃቄ መረጃ ደግሞ መከላከያ ሰላም አስከባሪ ሚሊሻ በሚል ምልመላ ላይ በፈቃደኝነት የተሰጠው የጊዜ ገደብ እየተገባደደ መሆኑን ተከትሎ እና የተፈለገው የሰው ኃይል ባለመገኘቱ አሁን ወደ የግዳጅ አፈሳ በቀጥታ እንዲገባ ትዕዛዝ ተሰጥቷል። በእርግጥ ካሁን በፊትም አፈሳና ግዳጅ ነበር ሲደረግ የቆየው። አሁን ይላሉ የመረጃ ምንጩ፣ በዚሁ ሚሊሻ አካባቢ የመጣ መረጃ ነው። ወጣቶች ተሰባስበው በሚገኙበት ቦታዎች ቀደም ብለው ሲቪል የለበሱ የሚሊሻ የፖሊስ ወይም ደግሞ የመረጃ ሰዎች ይላካሉ። ወጣቶች ሰብሰብ ብለው በሚገኙባቸው መዝናኛ ቦታዎች አብረው ተቀላቅለው ይቀመጣሉ። ሁኔታው ሲረጋጋ ለፀጥታ ሰዎች ጥቆማ ወይም ደግሞ መልእክት ይልካሉ። ቀጥሎ በፓትሮል የመንግስት የፀጥታ ኃይሎች ይመጡና አካባቢው ላይ ከበባ ያደርጋሉ። ከበባ ካደረጉ በኋላ ወጣቶቹን ሁሉንም አፍሰው በፓትሮል ጭነው ይወስዳሉ። ይሄ ብዙ አካባቢዎች እየተተገበረ ያለ ነው። በዋናነት በአማራ በኦሮሚያ ክልል፣ በአዲስ አበባ፣ ደቡብ ምዕራብ፣ ደቡብ ኢትዮጵያን ጨምሮ በሁሉም አካባቢዎች ይሄ እየተደረገ ነው። ትላንትና ከዚህ ጋር በተያዘ የአሜሪካ መንግስት ባወጣው መግለጫ የኢትዮጵያ መንግስት እና ሌሎች ታጣቂ ኃይሎች የእድሜያቸው ያልደረሱ ህጻናትን የያዟቸውን እንዲለቁ የሚል ጥሪ ማቅረቡ ይታወቃል። ወደ ራያ ቀጠና የሚወስድን መረጃ አስከትላለው በራያ ህወሀት ታጣቂዎች ህወሀት በሁለት ግንባር ሀይል አንቀሳቅሷል። አንደኛው ግንባር ወደ አማራ ክልል ራያ ቆቦ አካባቢዎች ነው። በእርግጥ አለማጣም ያው እንግዲህ እንደሚታወቀው እነሱ አሁን በኃይል ቢይዙትም ኮማንድ ፖስቱ ቢያስረክበውም ያው የራያ ጉዳይ የአማራ ጉዳይ ነው ይታወቃል። በዚህ በኩል እንግዲህ ከተለያዩ አካባቢዎች ሀይል አንቀሳቅሷል። አንደኛው እንግዲህ ወደ ቆቦ ቀበሌዎች ጣፌ እና ቃርሴል ተብሎ ከሚጠሩ ወታደራዊ ካምፖች ነው። ሀይል ወደ ራያ ቆቦ ቀበሌዎች ሌሊቱን ያንቀሳቀሰው የተንቀሳቀሰው ሀይል ደግሞ አርሚ 24 ኮርስ ውስጥ ተብሎ የሚጠራው ሀይል ነው። ታጣቂዎቹ የተንቀሳቀሱት ባቦ ኮርማ፣ ዋጃና ጥሙጋ አቅራቢያ ወዳሉ አካባቢዎች ራያ መንደር፣ ዶሮ መንደር፣ መንቀራቅር፣ ገርደዩ ተብለው ወደሚጠሩ አካባቢዎች ነው። ታጣቂዎቹ ሌሊት የተንቀሳቀሱት ሞርተር ድሽቃና ሌሎች የነፍስ ወከፍና የቡድን መሳሪያዎችን ይዘው የተጠጉት ከምሽቱ አንድ ሰዓት ጀምሮ እንደሆነ የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ የአይን እማኞቹ ዶጊያ ተብሎ ከሚጠራው ቦታም ወደ አማይ አካባቢ ኒኒበር፣ ጮቢበር እና አባርጎ ተብሎ ወደሚጠሩት አካባቢዎች የህዋ ታጣቂዎች ከሁለት ቀናት በፊት ተከታታይ የሞርተር ድብደባ ማድረግ በመከላከያ ካምፕ እና በመከላከያ ላይ ጉዳት አድርሰዋል ሲሉም ይህንንም ገልጸዋል። ሌላው አለማጣ ሆስፒታል ያለው ሁኔታ ግዲ እየተከታተላችሁ ነው። በአለማጣ ሆስፒታል እና ጤና ጣቢያዎች ላይ የጤና ባለሙያዎች ላይ የሚደርሰው በደል በየቀኑ ጨምሯል። ከፀያፊ ስድብ፣ ማንነትን ማንቋሸሽ እስከ ድብደባና እንዲሁም ደግሞ እስር ድረስ የደረሰ ነው በጤና ባለሙያዎች ላይ እየተደረገ ያለው በሆስፒታሉ የሚገኙ ሰራተኞች ስራቸውን ለቀው ከወጡ ካልወጡ እንደሚገደሉ ማስጠንቀቂያ ሰጥቷቸዋል። ስራ አስኪያጁን ጨምሮ እንግዲህ ያው ተይዘው የተፈቱት ነው። ስራ አስኪያጁን ጨምሮ አብዛኛው ሰራተኛ ስራ አቁሟል። የተወሰኑ የሚመጣውን እንቀበላለን ብለው በስራ ገበታቸው ላይ እያሉ አሉ። ዛሬም ጸጋይ ነጋሽና ዳርጌ ንጉሴ የሚመራው የህወሓት ታጣቂ ቡድን ለሆስፒታሎቹ እና ለጤና ጣቢያው በትግረኛ የተጻፉ ደረሰኞችን እየሰጠ ነው እያረፈደው። ከዚህ በኋላ በአማራ ክልል ሰሜን ወሎ በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ አለማጣ ከተማ አስተዳደር አለማጣ ሆስፒታል ወይም ደግሞ አለማጣ ጤና ጣቢያ የሚል ደረሰኝ ቢቆርጡ እነዚህ ሐኪሞች በሆስፒታል ውስጥ በሚሰጡት አገልግሎት እርምጃ እንደሚወሰድባቸው ነግረዋቸዋል። የተቋማቱ ገቢም ወደ ትግራይ ክልል እንዲገባ ሐኪሞቹ እስካሁን እንግዲህ ይህንን አናደርግም የሚል አቋም እንደወሰዱ ነው። ዛሬ ማለዳ የወጡ መረጃዎች የሚያሳዩት ሐኪሞቹ የፌዴራል መንግስቱ ለአማራ ክልል መንግስት የስሜን ወሎ አስተዳደርና ኮማንድ ፖስት ቅሬታዎቻችን አቅርበናል። ውሳኔ እስኪሰጡን ድረስ ወደ ትግራይ ክልል ገቢውንም አናስገባም፣ ደረሰቢውንም አናስገባም፣ ስራችንም አንለቅም ብለው አቋም እንደወሰዱ ናቸው። እንግዲህ ጸጋይ ነጋሽና ዳርጌ ንጉሴ የሚመራ የህወሀት ታጣቂዎች ቡድን ደግሞ ዶክተሮቹን እንገድላለን እያለ ነው የሚገኘው። ሌላው የህወሀትን በተመለከተ ህወሀት ኃይል ያስጠጋበት ቀጠና ወደ አፋር ነው። እንግዲህ ዛሬ ባለፈው ከሁለት ሳምንታት በፊት መነጋገር የነበረውና የድሮን ጥቃት የተፈጸመበት የህዋት ታጣቂዎች ሰፈር ላይ ዛሬ ተጨማሪ ኃይል ወደ አፋር ተንቀሳቅሷል። ህዋት ወደ አፋር ተጨማሪ ኃይል ማንቀሳቀሱን የሚገልጹ የመረጃ ምንጮች ትላንትና ህዳር 11 2018 ከቀኑ 8 ሰዓት ጀምሮ ህዋት የአንድ ክፍለ ጦር ኃይል ወደ አፋር ክልል ማስገባቱን ገልጸዋል። ከመሃል ትግራይ አብርሃና ጽሃ ተብሎ ከሚጠሩ አካባቢዎች ሰፍሮ የነበረው አርሚ 31 ማርዋ ክፍለጦር ነው። ወደ አፋር ዞን ሁለት ቶንሳ አቀበሌ የገባው ብለዋል። የገባው የህወሓት ታጣቂ አርፒጂ፣ ሞርተር፣ ድሽቃና ያጭር እና የመካከለኛ ርቀት መሳሪያዎችን እየታጠቀ እንደሆነ ገልጸዋል። ለድሮን ጥቃት በሚል ኃይሉ በእግረኛ በተለያየ ሰዓት ተበታትኖና ተከፋፍሎ እንዲገባ መደረጉም ተገልጿል። በአፋር እንግዲህ ከአሁን በፊት የገባው የህወሓት ኃይል ስድስት መንደሮችን እንደያዘ እንደሆነና በዚህ ምክንያት 18200 የአፋሮች ተፈናቅለው ይገኛሉ። አሁን ህወሓት ቶንሳ ቀበሌን ወደ ትግራይ ክልል ማስተዳደር እና እዚህ አካባቢ የፀጥታ ችግር የሚፈጥሩ ታጣቂዎች እየሰለጠኑ ስለሆነ ይህን አካባቢ እንቆጣጠረዋለን በሚል አካባቢውንም ለመቆጣጠር ጨርሶ ቅል ይዞ እንደገባ የዓይን እማኞች ገልጸዋል። ሌላው መረጃችን ወደ አርማጭሆ ቀጠና ይመልሰን መረጃ ነው። በማዕከላዊ ጎንደር አርማጭሆ በአርማጭሆ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በማዕከላዊ አርማጭሆ ልዩ ስሙ ጋብላ ተብሎ በሚጠራ ቦታ በተፈጸመው ድንገተኛ ጥቃት ቁጥራቸው ያልታወቁ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። ማለዳ እንግዲህ ከ12 ሰዓት ጀምሮ እንዝልሽ ተብሎ ወደሚጠራው ቦታ ስምሬት ላይ በነበረ የመንግስት ኃይል ላይ ነው የደፈጣ ጥቃት እየተፈጸመው፣ በሁለት ተሽከርካሪዎች ላይ በነበሩ ወታደሮች ላይ እያነጣጠረ የደፈጣ ጥቃት ተፈጽሞ ቁጥሩ ያልታወቀ የመንግስት ወታደር ሙትና ቁስለኛ ሆኗል ሲሉ የሚገልጹት የመረጃ ምንጮች ይህንን ተከትሎ ከማሰሮ ደንብ ከወረዳው ዋና ከተማ ማለት ነው ተጨማሪ ኃይል ወደ አካባቢው ስመንቀሳቀሱንና በአካባቢው እንደዚሁ ለግማሽ ሰዓት የቆየ የድሽቃና የሞርተር ድብደባ መደረጉንም የዓይን እማኞች ገልጸዋል። ሌላው መረጃ ትላንትና እንግዲህ በዚህ ሰዓት በደባርቅ ዩኒቨርሲቲ ተማሪዎች ለተቃውሞ መውጣታቸው ተገልጾ ነበረ። ይህንን ተከትሎ የጸጥታ ኃይሎች ወደ ግቢው ዘልቀው መግባት በከፈቱት የተኩስ እሩምታ ከቆሰሉ ተማሪዎች ውስጥ ሕይወታቸው ያለፈ መኖሩን ነው ዛሬ የወጡ መረጃዎች የሚያሳዩት። ትላንትና እንግዲህ ቆስለው ሕክምና ከገቡ ተማሪዎች መካከል ሕይወታቸው ያለፈ መኖሩን አሁን ከአካባቢ ወጡ መረጃዎች ያሳያሉ። በጥይት ሶስት ቦታና ሁለት ቦታ ላይ ተመተው ጎንደርና ደባርቅ ሕክምና የገቡ ተማሪዎች ሕይወታቸው አልፏል። እንግዲህ አምስተኛ ቀኑን በያዘው የዩኒቨርሲቲ ተማሪዎች ተቃውሞ እንግዲህ በመንግስት የጸጥታ ኃይሎች ተኩስ እሩምታ ህይወታቸው ያለፈ ተማሪዎች ያለበት እንግዲህ ደባርቅ ዩኒቨርሲቲ ሆኗል የመጀመሪያው። በዚህ ህይወታቸው ያለፈ ተማሪዎች አስከሬን ወደ ቤተሰቦቻቸው ሊላክ በዝግጅት ላይ ስለመሆኑ ተገልጿል። ሌሎችም ቆስለው አሁንም ህክምና እየተከታተሉ የሚገኙ ተማሪዎች መኖራቸውን ነው የመረጃ ምንጮች እየገለጹት እንግዲህ ሜዳ ውላቦና ወለጋ ነቀምት ዩኒቨርሲቲ የታሰሩ ተማሪዎች የተወሰኑ ተለቀዋል። ሌሎች ደግሞ ተይዘው ከተወሰዱት ውስጥ ስድስት የሚሆኑ ደግሞ እስካሁን ድረስ የት እንዳሉ እንኳ አልታወቀም ሲሉ የአይንማኞች ገልጸዋል። ወደ ዩኒቨርሲቲዎች የፌዴራል ፖሊስ እና መከላከያ በሌለባቸው ዩኒቨርሲቲዎች የአካባቢው የጸጥታ ኃይል እንደዚሁ ዘልቆ እንዲገባና ጥበቃ እንዲያደርግ ትእዛዝ ተሰጥቷል። ትናንት በደባርቅ ዩኒቨርሲቲ እንደዚህ ይህን ጥቃት ያደረሱት የክልሉ የጸጥታ ኃይሎች አድማ ብተናና የሚሊሻ አባላት መሆናቸው የመረጃ ምንጮቹ ገልጸዋል። ዛሬ ወደ ዩኒቨርሲቲው የሚወጣ የለም፤ የሚገቡ የባለስልጣናትና እንዲሁም ደግሞ ወታደራዊ አመራሮች የዩኒቨርሲቲው አመራሮች ብቻ ናቸው። ከዛ ውጭ እንቅስቃሴ ብዙም የለም ነው የተባለው። የድሮን ስምሪትን በተመለከተ የመጨረሻ መረጃ ዛሬ ማለዳ በሰሜን ወሎ አራት ወረዳዎች ተከታታይ የድሮን ቅኝትና ስምሪቶች እንደተደረጉ የአይን ማኞች ገልጸዋል። በአይና ቡግና ወረዳ ከብልባላ ከተማና ዙሪያውን ጀምሮ በላስታ ከሰኞ ገበያ፣ ሶርባ፣ ገነተ ማርያም እንዲሁ ደግሞ ጣፈላማይ ተብሎ የሚጠራው አካባቢ ጨምሮ ግዳን፣ ኩልመስክ፣ ቻይና ካምፕ፣ ወንዳች እና እንዲሁ ደግሞ ወደ ራያ ቆቦ ደጋማ አካባቢዎች ተኩለች ድረስ ነው ቅኝት የተደረገው። አጠቃላይ ካይና ቡግና እስከ ራያ ቆቦ ከግዳን ሙጃ እስከ ላስታ በተለያዩ አካባቢዎች የድሮን ቅኝቶች ዛሬ ተደርገዋል የተባለው ከማለዳ ሁለት ሰዓት ጀምሮ ለሁለት ድሮኖች ለረጅም ሰዓታት በአየር ላይ መቆየታቸውን መመልከታቸውን የመረጃ ምንጮች ገልጸዋል። የአሁኑ ግን እስካሁን ድረስ ዛሬ ማለዳ ማለት ነው የተፈጸመ የድሮን ጥቃት የለም። ከሁለት ቀናት በፊት እንግዲህ የድሮን ጥቃት እዚሁ አይና ቦግና ወረዳ በተከታታይ ድሮን ጥቃት ተፈጽሞ ከላይ እንግዲህ በምርኮ ተይዞ የነበረውን ኮሎኔል ጨምሮ በንጹሐን ላይ ጉዳት ያደረሰ የድሮን ጥቃት መፈጸሙን መረጃ ምንጮች ገልጸዋል። ለሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላቸው በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ